በዛሬው የመለኛ ቪዲዮ ዱባ ወጥ እንዴት እንደሚዘጋጅ አሳያችኋለሁ። ዱባ ወጥ ማትወዱ ከሆነ በዚህ መልኩ ከሞከራችሁት እንደምትወዱት ተስፋ እናደርጋለን። በምናሳያችሁ የአበሳሰል መመሪያ መሰረት ካዘጋጃችሁት ልክ ምስሉ ላይ እንደምትመለከቱት አይነት ቆንጆ ወጥ ታገኛላችሁ። አስቀድማችሁ ዱባችሁን ታዘጋጃላችሁ። ስንት አይነት የዱባ ዘር እንዳለ የምታውቁ የመለኛ ተመልካቾች ካላችሁ አስተያየት መጻፊያው ላይ ጻፉልን። አስቀድማችሁ ዱባውን ለሁለት ሰነጥቃላችሁ። ዱባ በባህሪው ትንሽ ጠንከር ያለ ስለሆነ ሳል ያለ ቢላ ተጠቅማችሁ ተጠንቅቃችሁ መሰንጠቅ ይኖርባችኋል። ዱባውን ከሰነጠቃችሁ በኋላ ውስጡ የሚገኘውን ፍሬ ለይታችሁ ታወጣላችሁ። እዚህ ጋር ፍሬውን ካወጣችሁት በኋላ ሌላ ነገር ለማዘጋጀት ስለምንጠቀምበት ለብቻ ታስቀምጡታላችሁ። የዱባ ፍሬን ምን ምን ላይ መጠቀም እንዳለባችሁ በሚቀጥለው የመለኛ ቪዲዮ እናሳያችኋለን። ዱባ ውስጥ የሚገኘውን ፍሬና ስር በደንብ ካጸዳችሁ በኋላ የቀራችሁን ዱባ ደግሞ ምስሉ ላይ በምትመለከቱት መሰረት በላስቲክ ሸፍናችሁ ማቀዝቀዣ ቤት ውስጥ ታስቀምጣላችሁ። በዚህ መልኩ ካስቀመጣችሁት ቢያንስ ከአንድ ሳምንት እስከ አስር ቀን ያህል ምንም ሳይበላሽ ይቀመጥላችኋል። አሁን ዱባውን ምስሉ ላይ በምትመለከቱት መሰረት ረዘም ረዘም አርጋችሁ ትከትፉታላችሁ። በረጅሙ የከተፋችሁትን ዱባ መልሳችሁ ደግሞ በአነስተኛ መልኩ ትከትፉታላችሁ። አሁን ዱባው ላይ የሚገኘውን ልጣጭ ነጥላችሁ ታወጣላችሁ። ልጣጩን ካወጣችሁ በኋላ በቀጭኑ ለሁለት ሰነጥቁት አላችሁ። በቀጫጭኑ ከከተፋችሁት በኋላ ስታደርቁት በቀላሉ ይደርቅላችኋል። በተጨማሪ እናንተ በምትፈልጉት ቅርጽ በቀጭኑ መከታተፍ ትችላላችሁ። ዱባውን ስትከትፉት ፈጽሞ አረንጓዴው ክፍል ወይም ልጣጩ መግባት የለበትም። እሱ ከገባበት ወጡን ሊያቆመጥጥባችሁ ስለሚችል በሚገባ መላጥ ይኖርባችኋል። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የፈረንጅ እንዲሁም ያበሻ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። እዚኛው የመለኛ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። መለኛ ላይ የምንሰራቸው ምግቦች በደንብ ተረድታችሁ ማዘጋጀት ከፈለጋችሁ ምንጊዜም ቢሆን የዩትዩብ ገጻችንን ምርጫችሁ አድርጉ። ዱባውን በቀጭኑ ከከተፋችሁት በኋላ ይህንን ይመስላል። ወፈር አድርጋችሁ ከከተፋችሁት ለመድረቅ ረዘም ያለ ጊዜ ይፈጅበታል። ስለዚህ እጄ ላይ በምትመለከቱት መሰረት በቀጭኑ ብከትፉት መክራችኋለሁ አለው። አሁን ዱባው ጣፋጭ ሆኖ እንዲበስልልን በቤት ውስጥ በሚገኙ ቅመሞችን ለውሰዋለን። ዱባውን ሰፋ ያለ ሳህን ላይ ትገለብጡትና ከላይ ሁለት የሾርባ ማንኪያ ዘይት ታደርጉበታላችሁ ዘይቱ በተጨማሪ ግማሽ የቡና ማንኪያ የሮዝሜሪ ዱቄት፣ ግማሽ የቡና ማንኪያ የቀረፋ ዱቄት፣ ግማሽ የቡና ማንኪያ ከሙን እና ግማሽ የቡና ማንኪያ ቁንዶ በርበሬ ታደርጉና በማንኪያ ወይም እጃችሁን ተጠቅማችሁ በደንብ አርጋችሁ ተለውሱታላችሁ። እዚህ ጋር እያንዳንዱ ዱባ በጨመራችሁት ዘይትና ቅመም መለወሱን እርግጠኛ ሁኑ። ለተወሰነ ደቂቃ እጃችሁን በመጠቀም በደንብ አርጋችሁ ከለወሳችሁት በኋላ ይህንን ይመስላል። ዛሬ ዱባውን ለማድረቅ የምንጠቀመው የመጋገሪያ ምድጃ ነው። ነገር ግን እናንተ ከፈለጋችሁ በፀሐይ ማድረቅ ትችላላችሁ። በፀሐይ ድብን ብሎ እስኪደርቅ ድረስ ሶስት ቀን ያህል ይፈጅበታል። ምድጃ ውስጥ ለማድረቅ ዱባው የመጋገሪያ ትሪው ላይ እንዳይጣበቅብኝ የመጋገሪያ ወረቀት ተጠቅሜያለሁ። ይህን የመጋገሪያ ወረቀት መርካቶ ምዕራብ አካባቢ በሰፊው ታገኙታላችሁ። የመጋገሪያ ወረቀቱ ምድጃው ውስጥ ስታስገቡት እንዳይታጠፍ አስቀድማችሁ በእጃችሁ ጨምድዳችሁ ታነጥፉታላችሁ። አሁን የመጋገሪያ ወረቀቱ ላይ የቀመማችሁትን ዱባ ታደርጉና እርስ በራሱ እንዳይደራረበባችሁ በማንኪያ በደንብ አርጋችሁ ዘርዘር ታደርጉታላችሁ። አሁን የመጋገሪያ ምድጃችሁ ውስጥ 120 ዲግሪ ሴንቲግሬድ የላይኛውንም የታችኛውንም ማብረታችሁ ለ3 ሰዓት ታደርቁታላችሁ። ዱባው በሚገባ እስኪደርቅልን ድረስ ቁሌቱን እናዘጋጃለን። ቁሌቱን ለማዘጋጀት ሁለት በደንብ ደቆ የተከተፈ ቀይ ሽንኩርት ድስት ላይ ተጨምሩና ትንሽ ውሃ ጠብ አድርጋችሁበት በእንፋሎት ታበስሉታላችሁ። ሽንኩርቱ በእንፋሎቱ በስሎ ውሃውን ሲጨርስ በማማሰያ ከፈት ከፈት እያደረጋችሁ ውስጡ የሚገኘውን እንፋሎት ታስወጣላችሁ። የምትሰሩበት ጠረጴዛ እንዲሁም አካባቢ እንዳይቆሸሽባችሁ ማማሰያችሁን ምስሉ ላይ በምትመለከቱት መሰረት እያሳረፋችሁ ማዘጋጀት ትችላላችሁ። ሽንኩርቱ ውስጥ የሚገኘውን እንፋሎት ካስወጣችሁ በኋላ አራት የሾርባ ማንኪያ ዘይት ከላይ ተጨምሩና በደንብ ታማስሉታላችሁ። ሽንኩርቱ ላይ ዘይቱን ከጨመራችሁ በኋላ ሽንኩርቱ በደንብ ሙትት እስኪል ድረስ በዘይቱ መጥበስ ይኖርባችኋል። ሽንኩርቱ በዘይቱ በደንብ ከተጠበሰላችሁ በኋላ ከላይ አንድ የሾርባ ማንኪያ በርበሬ ጨምራችሁ በደንብ ታማስሉታላችሁ። የምትጨምሩት በርበሬ የሚወሰነው እናንተ እንዳላችሁ የበርበሬ አይነት እና የበርበሬው የማስማት ይዘት ይወሰናል። በርበሬውን ጨምራችሁ ከሽንኩርቱ ጋር በሚገባ ከቀላቀላችሁ በኋላ ትንሽ ላላ እንዲላላችሁ ትንሽ ትንሽ ውሃ ጠብ እያረጋችሁ ታማስሉታላችሁ። ይህኔ ዱባወጥ በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። የላካችሁት የምግብ አይነት ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። እዚህ ግሩፕ ላይ መላክ ያለባችሁ ፎቶ ከዚህ በፊት በመለኛ ገጽ ያሳየናችሁን የምግብ አይነት ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ ሐሳብ እንዲሁም ማስተያየት መስጠት አንችልም። ቁሌቱ ላይ ውሃ ጠብ እያደረጋችሁ በደንብ ከላላላችሁ በኋላ ከላይ የማቁላያ ቅመም ትጨምራላችሁ እኔ የጨመርኩት የማቁላያ መጠን ግማሽ የቡና ማንኪያ ነው ይህን የማቁላያ ቅመም በቤት ውስጥ በቀላሉ እንዴት ማዘጋጀት እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ ገጻችን ላይ መመልከት ትችላላችሁ ከእናንተ የሚጠበቀው መለኛ የሚለውን ቃል በማስቀደም የምትፈልጉትን የቅመም አይነት ብቻ መጻፍ ነው ለምሳሌ የሮዝሜሪ ቅመም ከፈለጋችሁ መለኛ የሮዝሜሪ ቅመም ብላችሁ ስትጽፉ በቀላሉ ታገኙታላችሁ ማለት ነው። የማቁላያ ቅመሙን ጨምራችሁ ውሃ ጠብ እያረጋችሁ ቁሌቱን በደንብ ካቁላላችሁት በኋላ ምስሉ ላይ እንደምትመለከቱት ላላ ብሎ ማር ይመስልላችኋል። አሁን ግማሽ የሾርባ ማንኪያ በደንብ የደቀቀ ነጭ ሽንኩርት ከላይ ትጨምራላችሁ። ነጭ ሽንኩርት ለቁሌት በጣም ወሳኝ ስለሆነ እዚህ ጋር መጨመር እንዳዘነጉ። የመለኛን የዩትዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የመለኛ የዩትዩብ ገጽን ምርጫችሁ ስታደርጉ የመለኛ ትምህርታዊ ቪዲዮች ሳይፈጥኑ ረጋ ብለው ከሰፊ ገለጻ ጋር ታገኙበታላችሁ። የአበሻና የፈረንጅ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። ቁሌቱን ምስሉ ላይ በምትመለከቱት መሰረት በደንብ ካቁላላችሁት በኋላ ግማሽ የቡና ማንኪያ ኮረሪማ ከላይ ታደርጉበታላችሁ። ይህን የዱባ ወጥ እንደ እኔ በሸክላ የምታዘጋጁት ከሆነ የምድጃችሁን የሙቀት መጠን በደንብ እየተቆጣጠራችሁ ማዘጋጀት ይኖርባችኋል። በጣም የሚገልባችሁ ከሆነ ምድጃችሁን እያበራችሁ እንዲሁም እያጠፋችሁ ማዘጋጀት ይኖርባችኋል። ቁሌቱን ባሳየዋችሁ መንገድ ካቁላላችሁት በኋላ የፈላ ውሃ ትከልሳላችሁ። የምትከልሱት የውሃ መጠን እንደምትፈልጉት የወጥ ውፍረት እና ማዘጋጀት እንደምትፈልጉት የወጥ መጠን ይወሰናል። እኔ ሁለት ኩባያ ውሃ ጨምሬበት በደንብ አንጠቅጥኪዋለሁ። የከለስነው ውሃ በደንብ እስኪንተከተክልን ድረስ ምድጃ ውስጥ ያደረቅነው ዱባ ምን እንደሚመስል አሳያችሁ። ለሶስት ሰዓት ያህል በ120 ዲግሪ ሴንቲግሬድ ዱባውን ካደረቅነው በኋላ ይህንን ይመስላል። የበለጠ ደረቅ እንዲልላችሁ ከፈለጋችሁ ከዛ በላይ ማቆየት ትችላላችሁ። ይህን ዱባ በዛ አርጋችሁ አዘጋጅታችሁ ከዚህ በፊት ባሳየዋችሁ የዚፕ ባግ በደንብ አሽጋችሁት ማስቀመጥ ትችላላችሁ። የመጋገሪያ ወረቀቱ ምስሉ ላይ በምትመለከቱት መሰረት ዱባው ከመጋገሪያ ትሪው ጋር ሳይጣበቅ እንዲዘጋጅልን አግዞናል። ዱባው ከደረቀ በኋላ ይህንን ይመስላል። አሁን ደግሞ ወደ ቁሌቱ እንጨምረዋለን። ቁሌቱ ውስጥ የጨመራችሁት ውሃ በከፊል ከተንተከተከ በኋላ ትንሽ ታማስሉትና የምትፈልጉትን ያህል ጨው ከላይ ታደርጋላችሁ። ጨውን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን በከፊል ትቀንሱትና አድርቃችሁ ያዘጋጃችሁትን ዱባ ከላይ ታደርጋላችሁ። ዱባውን ከጨመራችሁ በኋላ ከቁሌቱ ጋር በደንብ ትቀላቀሉትና ከላይ ትንሽ የመከለሻ ቅመም ብንታደርጉበታላችሁ። የመከለሻ ቅመም በቤት ውስጥ እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ ስላሳየ ናችሁ እዚሁ ገጻችን ላይ ታገኙታላችሁ። የመከለሻ ቅመሙን ከጨመራችሁ በኋላ ለተወሰነ ደቂቃ ከድናችሁ ታንተከትኩትና ምድጃውን ሙሉ ለሙሉ ታጠፉታላችሁ። ምስሉ ላይ እንደምትመለከቱት ያደረቅነው ዱባ ቆንጆ ሆኖ ከቁሌቱ ጋር ተዋህዶልናል። ዱባወጡን ካዘጋጃችሁ በኋላ በትኩሱ አይቀርብም። የበለጠ ጣፋጭ እንዲሆንላችሁ ልክ እንደ ዶሮ ወጥ የተወሰነ አቀዝቀዛችሁ መመገብ ይኖርባችኋል። ዱባ ወጥ እንግዲህ እንዲህ ነው የሚዘጋጀው። ዱባ ወጥ ለማትወዱ በዚህ መልኩ ሞክራችሁት እንደምትወዱ ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን የመለኛ ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።